ከዚህ ጀምረናል። ያው በቀጣይ ደግሞ የምንወስዳቸው ቦታ አለ። ሌላ ሌላ እዚህ ግቢ በእርግጥ ጎብኝታችሁ አልጨረሳችሁም። ሌላ ደግሞ ቦታ ያው የማስጎበኛችሁ ቦታ አለ ይኖራል ብዬ አስባለሁ። አቦሽ ካሜራ ስለያዘ ነው ያላሳየ ናቸው። እናማ በኋላ እናሳያቸዋለን። ሰላም ሰላም! እንዴት ናችሁ? ሰላም ናችሁ ወይ? አለን አለን አለን። እኛ እግዚአብሔር ይመስገን በጣም በጣም በጣም በጣም በጣም ደህና ነን። ያው እንዳልኳችሁ ቃል እንደገባሁላችሁ ማሬን እና ወንድሞቼን ይዤ ላዝናናቸው ወደ አዲስ አበባ አንድነት ፓርክ ይባላል ወደዛ መጥቻለሁ እና እዛ እንግዲህ እነሱ ያው ዞር ዞር እያሉ ነው። እንግዲህ እኔ ትንሽ እናንተ ለእናንተ ትውስታ አለጣል ብዬ ነው እና ይዤላችሁ መጥቻለሁ። ዛሬ እስቲ ያለውን ነገር በደንብ በደንብ በደንብ በደንብ በደንብ አድርገን ያው ንግግርም ሳናበዛ እኛም እናንተ ባትመጡ እንኳን እኛ ግቢውን እናስጎበኛቸዋለን ብለን እናስባለን እና ቤተሰቦች፣ ይሄ ነው እንግዲህ ማሬም ያው መታለች። ነይ ማሬ። ያው እንግዲህ መታላችኋለች። እንግዲህ እረስታችሁ ነበር፣ እኔ ነኝ ያስታወስኳችሁ። ቤተሰቦች እንግዲህ ምትሏትም ፈሏት ሰላም፣ ሰላም ውድና የተከበራችሁ የኛ ውድ ውድ ቤተሰቦች እንዲህ ናችሁ? እኔ ደና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ደና እንደሆናችሁ ተስፋ አደርጋለሁ። ያው ደክሞኛል፣ ምክንያቱም ዞር ዞር እያልኩ ነበር። ቦታው በጣም ነው የሚያምረው። ዞር ዞር እያልኩ ነበር። እንግዲህ ሙስጌ ትቶ ይመጥቶ ካሜራ አብርቷለካ ኔ ሳላቅ እኔ ደና ነኝ እግዚአብሔር ይመስገን። እናንተም ደና እንደሆናችሁ ተስፋ አደርጋለሁን የኔ ውድ ውድ ቤተሰቦች ደና ነኝ። ያው ዛሬ ፈታ እያልን ነው እናብሻሉ የአምላክ ስራ አለ እና ሁላችንም ፈታ እያደረገ ነው። ምስጌ በዚህ አጋጣሚ አመሰግናለሁ። እናማ ቤተሰቦች ያው ዞር ዞር እያለን ያው እያወራ ማስጎብኘት አንችልም። አንዳንድ ቦታ ላይ እየዞር ዞር እያለን በደንብ እናስጎበኛችኋለን። እና ተከተሉ፣ ነገሮችን ተቻል ነው አለ፣ እናሳያችኋለን። ቀጥሉ እንግዲህ እንዴ ያምላክ፣ ና እንዴ ምድ ነው? ዛሬም ስልክ ይጎረጎራል። እንዴ ያምላክ እንዴት ነው ቤተሰቦችን? እኮ ሰላም አላልክም። ሰላም ሰላም፣ እንዴት ናችሁ? በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሆን። ያው በአጋጣሚ አላወኩም፣ ስልክ እየጎረጎርኩ እንትኑን ላይ ተመስጪ ነበር። መግቢያው ላይ ያምራል፣ በጣም በጣም ከሚባለው በላይ እና ቤተሰቦቻችን፣ ከዚህ ጀምረናል። ያው በቀጣይ ደግሞ የምወስዳቸው ቦታ አለ ሌላ ሌላ እዚህ ግቢ በእርግጥ ጎብኝታችሁ አልጨረሳችሁም። ሌላ ደግሞ ቦታ ያው የማጎበኛቸው ቦታ አለ ይኖራል ብዬ አስባለሁ። ያው አቦሽ ካሜራ ስለያዘ ነው ያላሳየናቸው። እናማ በኋላ እናሳያቸዋለን። ቡናችንን አብዘን እየጠበቅን ነው። ያው ምግባችሁንም ተጠቅመናል ተጠቅመናል ተጠቅመናል። አሁን ቡና ብቻ ነው የቀረው። ቡናችንን ያው እየተጠቀምን እየጠበቅን ነው። ትንሽ ድምጽ አየሩ ነው መሰለኝ። እናንተ አማረባችሁ። አንድ ቀን አዲስ አበባ በተለይ አምላክ በጣም ነው ያማረበት። እኔ እኮ አዲስ አበባ ብትኖር እያልኩት

የኛ ቤተሰቦች ያው በትንሹም ቢሆን እንደዚህ እንደዛ ያለን ያለንበት ሁኔታ ያለንበት ሁኔታ አሳይተናቸዋል። እናማ ያው አቡሽን እያላችሁ ነበር፣ ያው አቡሽ መቶላቸዋል፣ እንደምታዩት ነው። እሱ እንደውም ከኛ በተለየ በቁንጣ ፎ ብሎ ነው እንግዲህ ወደዛ አካባቢ ደግሞ ሲጠጋ እንበልና ወደዛ አካባቢ ያለውን በጣም ነው የሚያምረው። በነገራችን ላይ በጣም በጣም እኔ ከምጠብቀው በላይ ከሚባለው በላይ ነው፣ በቃ እንትሪ ያልኩት ምክንያቱም፣ እንደዚህ ይሆናል ብዬ አስቤምም አልሜምም አላቅም። አዲስ አበባ ውስጥ እንደዚህ አይነት ነገር አገኛለሁ ብዬ አስቤም አላቅም፣ በእውነት በእውነት ለመናገር ማለት ነው እና ቤተሰቦች ይሄ ይመስላል። እናንተ በጥቂቱም ቢሆን ጎብኘት ጎብኘት ያው ሙሉውንም ቪዲዮ ባላሳያችሁ የተወሰነውም ቢሆን እያስጎበኘዋችሁ ነው ካሜራማ እና ጠጋበል ልናሳየ በደንብ አሳያ ናቸው እና በጣም ነው የሚያምረው ያለው የደረጃው፣ በቃ የመቀመጫ ወንበሮች ምናምን ምናምን አቀማመጥ። እውነት እውነት እውነት ዞሬ ዞሬ ዞሬ ልጠግብ አልቻልኩም። በጣም በጣም በጣም በጣም በጣም ነው ደስ ያለኝ እና እንኳን መጣሁኝ። እንኳን ማሬንም ይዤ መጣሁ። እንኳን ብቻ ያልመጣሁኝ እንዴ! እና ቤተሰቦች፣ ይሄ ይመስላል ያው የቀረውን ደግሞ ደሞ ጉዟችንን ምናችንን እናሳያችኋለን። እና ቤተሰቦች ሰቦች እስከዛው መልካም ቆይታ፣ እንወዳችኋለን ዳችኋለን ሰዎች እስካሁን ድረስ እንግዲህ ከቡታጀራ እዚህ አዲስ አበባ መተን ሆቴል ይዘን ምናምን ቁርስ በልተን፣ ምሳ በልተን ምናምን ነገር አሁን ደግሞ ቀኑ ሙሉ እዚህ ሚያምር ቦታ ውለን አሁን ደግሞ ትንሽ ስለደከመን እረፍት ማድረግም ስላለብን አሁን ጨራርሰን እየወጣን ነው። ደስ የሚል ጊዜ ነበር የነበረን። አዲስ አበባ በጣም ነው የምታምረው። እኔ ሁለተኛ ጊዜ ምናምን ነው ልጅ እያለ ነው ወደ አዲስ አበባ የመጣሁት። ወደ አዲስ አበባ ከመጣው በጣም ቆይተዋል እና በዚህ ያክል ደረጃ የተቀየረች አልመሰለኝም ነበር። ደስ ነው ያለኝ። በጣም ነው የሚያምረው። ያው እንግዲህ በጣም ነው የሚያምረው። እኔ ደስ ብሎኛል ምስኪኝ አሁን እንግዲህ በጣም ነው ደከመኝ። ስበላ ስጠጣ ስበላ ስጠጣ። በጣም ቻላቅ ያምላክ። ምን ትላለ? የኔ ቆንጆ እኔ እኮ የወደፊት አማቻችሁ ነኝ ወደፊት ከቀየረ ብ ቀየ ቤተሰባችሁ ስእሁ አሁን እያመንኩ ነው። በደንብ ማመንም አለብሽ የኛ ቤተሰብ ለመሆን ራስሽን ማሳመን እና መጠበቅ ብቻ ነው የሚጠበቅብሽ። ራስሽን ማዘጋጀት ብቻ ነው የሚጠበቅብሽ። ያ ስለሆነ እንግዲህ ዛሬ ውሏችን ይሄ ይመስል ነበር፣ በትንሹ ሊሆን ያው አሳይተናቸዋል፣ አስጎብኝተናቸዋል እና ይሄ ይመስላል። እኛ እንግዲህ ያው አሁን ትንሽ ድክም ክም ክም ክም ክም ይስላለን ወደ ማረፋ ክፍላችን ሄደን ነው አጫጭር ቪዲዮዎች፣ በነገራችን ላይ አጫጭር ቪዲዮዎች ከፈለጉ ቲክቶክ ላይ ሄደው ማየት ይችላሉ። አጫጭር አጫጭር የሆኑ ነው የቲክቶክ ቤተሰቦቻችን የፊትም ቤተሰቦቻችን ተባብራችሁ አስር ሺህ አስገቡን። ያው ቀላል ነው ለናንተ መተባበር ብቻ ነው የሚጠበቅባችሁ እና የቲክቶክጣ አረ፣ እንደውም በጣም ትልቅ ትዝብት ነው እስካሁን አስር ሺህ አለመግባቱ። በጣም የሚችሉትን አድርገዋል። ከኛ የሚጠበቀውን አለማድረጋችን ይመስለኛል ትንሽ ትንሽ አረ ያው ይመስ እንደዚህ ይመስለኛል እና እነሱ የሚችሉትን አድርገዋል አድርገዋልና አሁንም ቢሆን በቃ ለጓደኞቻቸው ለቤተሰቦቻቸው ያው ሰብስክራይብ እንዲያደርጉን ገፋ ገፋ እንዲያደርጉን ቢያንስ 10 ሺህ እንድንገባ ብቻ ምንፈልገው ከዛ ወዲያ እናስቸግራችን የኛ ውድ ቤተሰቦች፣ እና በጣም ያው እየተጨነቃችሁ ላይ ነበር። ለተጨናቃችሁልኝ አመሰግናለሁ። በቃ ያምራል። አሁን ወደ ሩማችን እየሄድን ነው። ባይ ባይ። እንግዲህ የአዲስ አበባ ያልመጣች ሰዎች በዚህ አጋጣሚ መታችሁ አዲስ አበባ እንድትጎበኙ ምንድነው እንድትጎበኙ እናመሰግናለሁ። ባይ ባይ። እንወዳቸዋለን።